ነገሮች መራቅ መሸሽ ምናም ሰራ እንደሚሰጥ ስላገኙ ሁሉንም መተው ሰ ልጅ ልጅ የምትለው እስከዛሬ ድረስ የት ነበር? አሁንስ አበዛሽው። ዛሬ ከአንቺ ጋር ነው ልነጋገር የመጣሁት። ይሄ ጥያቄ እኮ መሆን የነበረበት መጀመሪያ ላይ ነበረ። እኛ አዋቂ ይዞ መቶ ሩታን ይቅርታ ይጠይቃት፣ ትልልቅ ሰዎች ይዞ መቶ ሩታን ይጠይቃት ብለን ስንጮህ አንቺ እራስሽ ማለት ነው ያለምንም ዋጋ ፊት ሰጠሽው። ይሄንች መቶ ገንፎ እንዲበላ መቶ አጥሚጥሽ እንዲጠጣ እየመጣ ካሜራ እየደቀነብሽ እራስሽን አዋርደሽ በመጀመር አሁን ደግሞ የቤተሰብን ግቢ አትበጥብስ፣ ለቤተሰቤ ክብር አለኝ ምናምን ትያለሽ ማለት ነው። ቤተሰብሽ እኮ ሚዲያ ላይ ከሌላ ሴት ጋር ምን እንደሚሆን ያዩታል። ገባሻ? ምት ሲይዝሽ በዙር አስደወልሽና አመጣሽው። ኦኬ ፍቅር ነዋል። ይዞሽ ወደ ቤት ገባ። ኦኬ ፍቅር ነዋል። በሶስተኛው ግን አንቺ ማድረግ የነበረብሽ እኔና አንተ ለመቀራረብ ከፈለግህ፣ እኔና አንተ ፍቅር እንዲኖረን ከፈለግ፣ መጥተህ ልጅህን በስነ ስርዓት ማየት ከፈለግ ለእኔም ደግሞ በስነ ስርዓት መቀራረብ ከፈለግ ይህን ጨዋታዎችን እንድንጫወት ከፈለግ ትክክለኛ ሽማግሌ እንዲልክልሽ ማድረግ። ቢያንስ ለሱ እንኳን መናገር ካልቻሽ፣ ጓደኞቹ ለበጎቹ አሳወቀሽ፣ በክብር ቤተሰቤ ሚዲያ ላይ የሚለቀቀውን ነገር ያ ያሉ መቼ ሲው እናትሽ ሚዲያ ተጠቃሚና ፕራንክም ትችልበታለች፣ ሜላትም ዩቲዩበር ናት። ብዙ ነገር አለ እኮ ብዙ ነገር አለ። እድገትም ቀልጣፋ ልጅ ናት። ብዙ ነገር ይታያል። አንቺ ግን መጀመሪያ ራስሽን አዋርደሽ። በመጀመሪያ እኛ እኮ እየጮህንልሽ ነበረ፣ ሮታ ይሄ ልጅ በስነ ስርዓት ሽማግሌ ይዞ መቶ ይቅርታ ካልጠየቅሽ ፊት አትስጭው ብለን እውያን ነበር። ያኔ አንቺ እኛን ምናገባችሁ ብለሽ ፊት ሰጠሽው። መጣ፣ አጥሚት ጠጣ፣ ገንፎ በላ። ኧረ ምን እሱ ብቻ መቶ አብረን ካልተኛን አለ። ጭራሽ አንቺ ራስሽ ደውለሽ ፕራንክ ለማድረግ ይዘሹ መጣሽ። ሶ አሁን ደግሞ የበፊቱን ነገር እያሰብሽ ታለቅሻለሽ። ምን እናድርግሽ? አሁን ምን እናድርግሽ? ወንድ ልጅ ማለት ነው አንዴ ጥፋት አጥፍቶ በጊዜው መነጋገር ነው የሚፈልገው፣ በጊዜው ስተቱን ማስተካከል ነው የሚፈልገው። ገባሻ? ያኔ ግን አንቺ አራስያለሽ ማለቴ ማለት ገና እንደወለድሽ ፊት ሰጠሽው ይቅር እንዳልሽው አይነት ፊት ሰጠሽው። ጭራሽ ደውለሽ አምጥተሽ ቅቤ እንዲቀባ ምናምን ከቤተሰብሽ ጋር ለየት ያለ ጨዋታ እንዲጫወት አደረግሽው ማለት ነው። እኔ አንቺን ብሆን እኔ አንቺን ብሆን በዚህ ልክ ድንበር ስቶ ከሆነ ባለቤቴ ማለት ነው ኖ ነው የምለው። ኖ ከተሳሳተ እንኳን ስተቱን ለማረም በዋጋ ነው ማግኘት ያለበት። በዋጋ ማለት ነው። አልሰማውም። እያዳመጠኛል ባህሪን የሚያውቃል። ምክንያቱም እዚች ጋር ራስሽ ራስሽን ካላከበርሽ ማንም አያከብርሽም። ትሰሚያለሻ። ራስሽ ራስሽን አክብረሽ ራስሽን ወደሽ ቤተሰብሽን ካከበርሽ ሰው ሁሌ እንዳከበረሽ ይኖራል። አንቺ ግን አሁን ሚዲያው ላይ እየሆንሽ ያለሽው ምላሰኛ፣ ነገረኛ የቅርባይ እንዳልሆንሽ ያንን ነው ለህዝቡ እሱ ቪዲዮ እየቀረጸ ለህዝቡ የሚያሳውቅብሽ፣ እንደዛ ነው። ለምንድን ነው ሞኝ የምትሆኑ? ለምንድን ነው ይቅር እስካልሽው ፊትስ ከሰጠሽው ለምንድን ነው ዛሬ በዚህ ቪዲዮ ላይ እስከ ዛሬ የት ነበርክ ብለሽ የምትይው? ለምን እስከ ዛሬ የት ነበርክ ማለት የነበረብሽ ምጥሽን ሰምቶ ሆስፒታል የመጣቀር እስከ ዛሬ የት ነበርክ ውጣ ከዚህ ማለት ትችይ ነበረ። እንገባሻ? ምክንያቱም ምክንያት አለሽ ትዳርሽን አንድ ወደ አንድ ጎን ሳያደርግ ከሌላ ሴት ጋር እየተንዛዛ ነበረ ማለት ነው። እንደገና አሁንም ኦኬ፣ በምት ሰዓት የምትወጁን ሰው ትቀርቢያለሽ፣ የምትወጁን ሰው እንትን ትያለሽ። ኦኬ፣ አይኖ ይገባኛል፣ ግን ከወለድሽ በኋላ ኖ፣ እዚ ጋር የኔና አንተ ነገር ወይ ማቆም ወይ መቀጠል አለበት። መቀጠል ካለበት እኔና አንተ ሁን በተባሉ ሰዎች ጋር መተህ መነጋገር አለብን ማለት ትቺ ነበረ። አንቺ ግን ምንድን ነው ያደረግሽው? ሕፃኑ ሽማግሌ እንዲሆናችሁ አደረግሽ። ጭራሽ እኔ የፈረድኩብሽ ምንድን ነው ደውለሽ ፕራንክ ለማድረግ ይዘሽው ደውለሽ ወደ ቤተሰብ የለ ምናምናም ብለሽ ያልሹ ቀን ማለት ነው። አሁን ደግሞ የድሮውን ነገር ይኸውላችሁ። እኛ ሴቶች ማለት ነው አንድ ነገር ላይ ተነጋግረን ካልፈታ ነው አጥፍቻለሁ ብሎ ወንዱ መጥቶ ጥፋቱን ካልተነ በራሴን ባህሪ ነው አጥፍቻለሁ በቃ ይሄ ነገር እንዲህ ተፈጥሮ ነው ብሎ መቶ ካላስረዳኝ ብኛ እንዲነን ለማለት ነው። የኔን እንትን አንዳንድ ነገሮችን እኔ በህይወቴ በጣም ደስተኛ ነኝ። ምንም አይነት እንከን የለብኝም። ገባችኋል? ያ ማለት በልጄ ምክንያት ታረቁ ማለት ወይም ደግሞ ሴቶች በልጆቻቸው ምክንያት ታረቁ ማለት ጥፋቱን ረስተውታል ማለት አይደለም። ካልተነጋገርን ያንን ነገር በስነ ስርዓት አብሰልስለን ተነጋግረን መፍትሄ ካላመጣን ድረስ ምንም የምንረሳው የለም። የሆነ ነገር ደግሞ ሲያስከፋ መልሰን በሰሞኑ ያጠፋብንን ነው የምናስበው። ስለዚህ አሁን ሩታ ምን እየሆነች ነው? ቅዠት ላይ ነው ያለችው። የምሬ ነው ምላችሁ ብታምኑም ባታምኑም ቅዠት ላይ ነው ያለችው መጀመሪያም ያው በቃ አላረል ፍቅርም ስላለባት ለልጇም፣ አባት እንዲርቅላት ስለማትፈልግ ምናምን ቀረበችው። ከዛ በኋላ ደግሞ መልሶ ሲሳሳት የድሮ ስተቶችን ጨምራ፣ ምክንያቱም ስላልተነጋገሩበት መፍትሄ ስላላደረጉ፣ ያንን ቁስል አክመው ስላላዳኑት የድሮ ነገር አሁን እዚህ ይሄ ቪዲዮ ላይ ማለት ነው። እሱ እያወራ ያለው ስለ ትላንትና ነው። እሷ ደግሞ እያወራች ያለችው ስለ ባለፈው ነው ማለት ነው። እኔ ምላችሁ፣ ወይ ወንድሞቿ የተባሉት የት ደረሱ? ተከፍሏቸው ነበር እንዴ? ድራማውን እየተጫ ይጫወቱ የነበረው እና ያስ መከታዬ ምናምን የኔ ጠም ብለን ምናምን የሚባለው ማርቆስስ አራስ መጠየቅ አይወድም ነው የደረሰ ወር ሊሞላት እኮኑ? ነገሮት እስኪ የደረሰ አስረዱኝ፣ በዛውም ማለት ነው እና ድራማ እንግዲህ እንደቀጠለ ነው። እኛ ድራማ እንደሆነ በደንብ ነው የምናውቀው። በጣም እሱ ሲመጣ አንቺ ጡት መያዣ ለብሰሽ ፀጉሩሽን አስተካክለሽ ምናምን ሲያንኳኳ ደግሞ አንቺ መተሽ ከፈትሽለት፣ ከዛ በኋላ ወደ ጸቦ ሄድሽ፣ ከዛ ደግሞ ሽንኩርት ተቀብተሽ መድሬ መድኒት የሚሆን በርበሬ አቅርበሽ አይንሽ ላይ አለቀሽ። ግን እንዴት ነው ግን ካሜራ ደቅ ነው ወደው እንባቸው የሚመጣው? ወይ ጉድ ይፈላ። ያውም በድራማ እኔ ባይዘ የተመታ እንባ ነው ያለኝ የእውነት ውስጤ ካልቆሰለ በስተቀር የእውነት ውስጤ ካላዘነ በስተቀር እንባ በቃ አይመጣም። አይመጣ ኢቨን ለቅሶ የማላቀው አሁን ለምሳሌ የጎረቤት አባቷ ሞቶ አያቷ ሞቶ ለቅሶ ቢሄድ እንባ አይመጣብኝም። ወይም ምናልባት እያስተዛዘኑ ሲያለቅሱ ሲያለቃቅሱ ካየው እንጂ ከዛ ውጪ እንደዚህ እንባ አይመጣብኝም፣ አይወርድም። ውስጤ በጣም ሲያዝን ነው እንባ የሚወርደኝ ማለት ነው። ግን ሰው ካሜራ ደቅኖ ድንገት በቃ እኛ ኩና ቀለን፣ ሩታና አብሮሽ የሚሰሩት ነገር ሁሉ ድራማ ነው፣ አያልቅበት ድራማ ማለት ነው። ግን እነሱም ድራማውን በስነስርዓት እየተወኑት አይደለም። አሁን ይሄ ዛሬ የዛሬው ቪዲዮ መች መሆን ነበረበት? የወለደች ቀን ወይም መጠያዛት ቀን፣ ገባችኋ? እስከዛሬ ዛሬ የት ነበር? አሁን እዚች ጋር ከመውለዷ በፊት እየተጫወቱ ፍቅር ፍቅር እየተጫወቱ ከወለደች በኋላ ፍቅር ፍቅር እየተጫወቱ ቅቤ እየቀባችሁ መኪና ገዝቶ ወርቅ ገዝቶ አምጥቶ ምናምን። እንደገና ዛሬ ደግሞ ሳልነግራችሁ ወርቁ ጠፋ ብለው ነበረ እየተጨቃጨቁ ቪዲዮ ሊለቁልን ተመዝገን፣ እኔ ደርሼ ነገሩን አክሽፍዋለሁ ብለው አክስ መጥተውልናል። ወርቁ ተሰብሯል ምናምን አለች። እንግዲህ አንስታ ሰጠች፣ ያው ሰው አንስቶ እንደሰጣት ምናምን ነው። ግን እየሰሩ የነበረው ወይም እየተወያዩ የነበረው ወርቁ ጠፋ ምናምን ብለው ነበረ እኔ እኔ ማለት ነው። እኔ አምቡላንስ ኬዛቸውን አከሸፍኩባቸው። አሁንም እከታተላችኋለሁ። እኔ እያለሁ ሰላማት ወይ ድራማችሁን ታቆማላችሁ ወይ በስነስርዓት ትተውናላችሁ። የመዳም በጎችን አታታለሉ። እሺ አታታለሉ። በቃ እንዲህ ዲ እናሮታ ተከበሪ። እኔ ተዞርኩብሽ፣ ታውቂኛለሽ። ምላሴም ለከት የለውም። አታሰድቢን፣ ተከበሪ ገባሻ? አሁን ለአንቺ ስናገዝ አንቺ ሹኩክ ብለሽ ወደ ባልሽ ትሄጃለሽ። መልሰን እሱን ስንረግጥ ደግሞ መልሰን ሹኩክ ብለሽ ትወጫለሽ። ክብርሽን ጠብቂ። እውነት ለመናገር እኔ መጀመሪያም ታቆኛላችሁ። አብርሽ ከተሳሳተ አብርሽን ረግጠዋለሁ። ሩታ ከተሳሳተች ደግሞ ሩታን ከመናገር ወደ ኋላ አልልም። ያ አስመሳይ ተከታይ አይደለሁኝ ሲዳ አና ሲዳ ታውቃላችሁ አይደለ? በዚህ ወጥቶ በዚህ ገብቶ ምናምን እሱ እያደረገ ያለው እየተጫወተ ያለው ኦዲንስ እንዲጠላት ነው፣ ልጅቷን ኦዲንስ እንዲጠላት ነው እያደረገ ያለው ማለት ነው። ይሄ ደግሞ እሷ አለማወቋ እኔ ያናደደኛል። አረ በሶስት ቀን ያጩጪ ይናፈቀ ልጅህን አናገረ ምናምን ልትወጣ ነው። በጣም ወንዴ ናፈቀ። በጣም እኛ ይሄን ጥያቄ ብንጠይቅልሽ ይሻላል ሩታ። አንቺማ አስቀድመሽ ፊት ሰጠሽው እኮ ፊት ሰጠሹ፣ በጣም ሳምሹ። ምን ያላረግሽው ነገር አለ? አቀብሹ፣ ቀለድሽ፣ ከሱ ጋር ቂቤ ቀባሹ፣ አጥሚጣ ጠጣሹ፣ ገንፎ አበላሹ። ምን አብረንተኛ አለሽ? ምን ያልተባባላችሁት ነገር አለ? አሁን ተነስተሽ በእናትሽ ክፉ አታናግሪኝ። ግን እሱ ኦዲንስ እያሰደበች ነው፣ ይሄ ሪያክት እየሰጠ እያስረገጠች ነው። ብትከበሪ እና ቤተሰብሽን ብታስከብሪ ደስ ይለኛል። ገባሽ? አሁን እኛ ተገልብጠን እሱን ሱን ስንወቅስልሽ፣ አንቺ ደግሞ መልሰሽ ከሱ ምትታረቂበትን መንገድ ነው የምትፈልጊው። ምን አይነት ፍቅር! ፍቅር እኮ አይናቸው ላይ አለ ሲጀምር ማለት ነው። በስስት ነው የሚያያት በስስት ነው የምታየው። ግን ከገቡበት ማአት እንዴት መውጣት እንዳለባቸው አያውቁም። አይዲያኛ ልንሰጣችን እንችላለን፣ አብሽሩ። የእኛንም እንትን ወይን ይበላቸው በእናታቸው። አንዳንድ ልጆች ነው እኔ የሚያሳዝኑ ማለት ነው። ግን ስለ እውነት አውሩ። ሩታ ይሄን ጥያቄ መጠየቅ የነበረባት ገና ሳትወልድ ሆስፒታል እያለች ወይም ከወለደች በኋላ ነበር። ይሄ ሁሉ ነገር ፍቅር ፍቅር ከተጫወቱ በኋላ ዛሬ የት ነው? እሱም ደግሞ ልጅን ላናገር ነው ምናምን። ገና የአስራ አምስት ቀን ልጅ ምንድን ነው የምታናገረው? ጉድ እኮ